ሰላም ጤና ስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ቅዳሜ ምሽት መጥናችኋል ያልኳቸው ነጫጭር የአገር ቤት መረጃዎችንም አሰማችኋለሁ። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ መረጃዎችን እንድትከታተሉ በአክብሮ ተጠይቃለሁ። ቀጥታ ወደ መረጃዎች ነው የማልፈው መረጃን የማስቀድምላችሁ በአማራ ክልል በተለያዩ ቀጠናዎች ውጊያው ቀጥሏል በሰሜን ወሎ ወልዲያ ከተማ ዙሪያ አርባ ሲገደሉ ሀያ ቁስለኛ መሆናቸው ታውቋል እነዚህ አድማ ብተናዎች ሰሞኑን የተመረቁት አዲስ አድማ ብተናዎች ናቸው ነው የተባለው እንግዲህ ወደተወለዱባቸው ተወለዱባቸው አካባቢዎች ነው እንግዲህ ከብር ሸለቆ ስልጠናቸውን አጠናቀው የምርቃ ፕሮግራም ተደርጎላቸው የከተማ ቦታ ከተሰጣቸው በኋላ ወደ ግንባር እንዲገቡ ነው የተደረጉ። እዛ አካባቢ ላይ ነው እንግዲህ ከለላና መከታን እንኳን በደንብ መጠቀም የማይችሉት ናቸው። ልብስ አልብሰው ወደ ግንባር ያስገቧቸው ፋኖ ጥባ ጥቤ እየተጫወተባቸው እንደሚገኝ ተገልጿል። በተመሳሳይ በቋራ ወረዳ ከአንድ ሳምንት ውጊያ በኋላ በፋኖ ቁጥጥር ስር ውሏል። በዚህ ውጊያ በርካታ የቡድንና የነፍስ ወከፍ መሳሪያዎች የተገኙ ሲሆን 130 የጥምር ጦር የተገደለ ሲሆን ሀምሳ ቁስለኛ መሆኑ ተገልጿል። እንግዲህ መገናኛ ሬዲዮዎችም ከቡድን እና ከነፍሶ ክፍ መሳሪያ ጋር የተማረከበት ሁኔታ መኖሩን ፋኖች አስረድቷል። ሌላው በአድርቃይ ዛሪማ ከተማ አቅራቢያም በተፈጸመው ጥቃት በርካታ የአገዛዙ ጦር ተበትኗል ነው የተባለው። በቡሬ በርካታ ፖሊስ የተገደለበት ሲሆን በዳንጉር በተመሳሳይ ጦርነት የቀጠለ መሆኑን መረጃዎች ከየአካባቢው እየወጡ ይገኛሉ። በአማራ ክልል እንግዲህ አድማጮቻችን፣ ተመልካቾቻችን ውጊያው ቀጥሏል። አንዳንድ ቦታዎች ላይ ፋኖች የሚቆጣጠሯቸው ቦታዎች አሉ፣ መከላከያ የሚቆጣጠራቸው ቦታዎች ደግሞ አሉ። ከዚህ በፊት የቦታ መያዝ እና የቦታ መልቀቅ ሂደት ላይ በርካታ ጉዳዮችን አንስተን ተወያይተናል። የቦታ መልቀቅና የቦታ ማቆጣጠር ብሎ ሳይሆን በዚህ ሂደት ውስጥ የደረሱ ጉዳቶች የተገኙ የነፍስ ወከፍና የቡድን መሳሪያዎች እንዲሁም መገናኛ፣ ተተኳሽ፣ ሬሽን የመሳሰሉ የሚደርሰው ውድመት፣ ቁስለኛ፣ ምርኮ፣ የህይወት መስዋዕትነት እነዚህ እነዚህ ነገሮች ናቸው መታየት ያለበት እንጂ አንድን ተራራ መያዝና አንድን ተራራ መልቀቅ ላይ አይደለም፣ ውጤት ሊመጣ የሚችለው ጦርነትም ሊጠናቀቅ የሚችለው ማለት ነው። አሁንም አንዳንድ ቦታዎችን ፋኖ ይዟል የሚባሉ ቦታዎች አሉ፣ ፋኖ ለቀቅ የሚባል ቦታዎችም አሉ። ይሄ ሚኒንግ የለውም፣ ትርጉም የለውም። ስለዚህ ያ ሳይሆን በዚህ መያዝ እና መልቀቅ ሂደት ውስጥ ፋኖ ምን ያክል ውጤቶችን አስመዝግቧል፣ የማረካቸው፣ ያገኛቸው ትጥቅ የሚሉት ነው መታየት ያለባቸው። ጉዳቱም በዛው ልክ ነው መታየት ያለበት። በዚህ ሂደት ውስጥ የስርዓቱ ወታደር በንጹሐን አርሶ አደሮች፣ እናቶች ምንም የሚመርጡት ነገር የለም። በአማራ ክልል ላይ ሰው ብቻ ሳይሆን እንስሳ ላይም እርምጃ እየወሰዱ ይገኛሉ። እነዚህ እነዚህ ኪሳራዎች ናቸው መታየት ያለበት እንጂ የቦታ መያዝ እና መልቀቋ አይደለም። በተመሳሳይ በአዲስ ቅዳም ሁለት ንጹሐን በመንግስት ወታደሮች ተገሏል። በሰሜን ሸዋ ባልጪ በሰልፍ ሲጓዝ የነበረው የአገዛዙ ጥምር ጦር ላይ መጠና ሰፊ ውጊያ ተከፍቶባቸው እንደነበር ተገልጿል። በሌላ መረጃ ሌተናል ጀነራል ብርሃኑ በቀለ ወደ ከፍታ እየወጣን ነው የሚል የሚቀሰቅስ ቅስቀሳ እንግዲህ አሰምቷል። በጦርነት የተዳከመ እና ተስፋ የቆረጠን ወታደር በተለያዩ ፕሮፓጋንዳና ቅስቀሳ ነው እንግዲህ የሚያበረታቱ። በሚሊተሪ ዓለም ውስጥ እንግዲህ እኔም ነበርኩበት። ድካም አለ፣ መሰልቸት አለ። ውጊያው ራሱ ይሰለችሃል። ሀያ አራት ሰዓት፣ አርባ ስምንት ሰዓት፣ ሰባ ሁለት ሰዓት፣ ከሳምንት እስከ ሳምንት ከምሽግ ውስጥ ሳትወጣ አሁኑ ሞት፣ አሁኑ ወጣው እያልክ እየተሰቃየ የምታደርጋቸው አድራጎቶች በጣም እጅ እጅ ነው የሚሉ ይሰለቻሉ። ተስፋ ትቆርጣለህ። ተቀይረ ወደ ኋላ እንኳን ስትወጣ መኖርህን ነው የሚያስጠላ። እንደዚህ አይነት ሆኖ በሚገኙበት ጊዜ ደርግ በዛን ሰዓት ፕሮፓጋንዳና ቅስቀሳን ለመስራት ሙዚቃ ባንድ ኦርኬስትራዎችን እያመጣና ያዝናናናል። ሙዚቃ ይመጣል፣ ፕሮፓጋንዳና ቅስቀሳ ያበረታቱናል፣ ያልልንን ታሪክ ይሰጡናል። ጀግኖች ናችሁ፣ አንበሶች ናችሁ። አሁንም እንግዲህ ብራኑ በቀለ በጣም የተዳከመነ ተስፋ የቆረጠውን ሰራዊቱን በዚህ ፕሮፓጋንዳና ቅስቀሳ ንግግር ያደረገበት ሁኔታ ነው ያለው። በሌላ መረጃ በአፋር አዋሽ ፈንታሌ በተከሰተው የመሬት መንቀጥቀት በርካታ ቁጥር ያላቸው ዜጎች ሰብዓዊ እርዳታ ይፈልጋሉ ተብሏል። የጤና ተቋማት፣ ትምህርት ቤት፣ መሰረተ ልማቶች እንግዲህ በዚህ በመሬት መንቀጥቀት እንደወደሙ የሚታወቁ ጉዳይ ነው። በቁጥር እስከ 8 ሺህ የሚደርሱ ማህበረሰብ ድጋፍ እንደሚፈልጉ የተገለጸበት ሁኔታ ነው ያለው። በሀገሪቱ ውስጥ እንግዲህ በሁሉም ክልሎች ሰብዓዊ ድጋፍ የሚፈልጉ ቢኖሩም መንግስት ግን ሰማንያ በመቶ ቀንሸዋለው ስል ፓርላማ ላይ ስብሰባ ላይ ሲናገር ነበር። እንዴት አድርጎ ሰማንያ ፐርሰንት ችግርተኞችን እንደቀነሱ ግን አልተናገሩም። ወደ ተፈናቀሉበት ተመልሷል ወይስ በምን አይነት እንደሆነ ግልጽ ያልሆነ ማብራራ ነበር ፓርላማ ላይ ሲሰጥ የነበረው። ተፈናቃይ በአንድ አካባቢ በአንድ ሀገር ላይ አለ ብለህ መረጃ ከሰጠህ በኋላ እነዚህን ተፈናቃዮች ምናልባት ዘጠና ፐርሰንት ሊሆኑ ይችላሉ ሰማንያ ፐርሰንት ሊሆኑ ይችላሉ አርባውን ፐርሰንት ቀንሻለሁ ብለህ ፓርላማ ላይ ንግግር ስታደርግ በምን አይነት ሁኔታ ነው የቀነስኩት ተፈናቃዮቹን ወደ ተፈናቀሉበት ቦታ የሰላም እና አንዳንድ ሁኔታዎች የምግብ ዋስትና ተረጋግቶላቸው ወደ ሰፈራቸው ተመልሷል ወይስ በምን አይነት አካሆን ነው ቀንሰናል የሚባለው በመግደል ነው በመጨፍጨፍ ነው በመጨረስ ነው በማሰር ነው ግልጽ የሆነ ነገር የለም። በትግራይ የከፍተኛ ቁጥር ያለው ተፈናቃይ አለ። ተፈናቃይ ወደ ቦታ አልተመለሰም። ተፈናቃይ አይደሉም፣ ሴራ ነው፣ ብዙ ነገሮች ይባላሉ ማለት ነው። ይሄ ሁሉ በስነስርዓት ተጣርቶ ከቤት ንብረቱ የወጣና ቤቱን ዘግቶ በጦርነት ምክንያት፣ በሰው ሰራሽና በተፈጥሮ ምክንያት ከቤቱ የወጣ ሁሉ ድንበር የለውም በቤቱ ይመለስ ነው። ሌላው ቅርቶ በአማራ ክልል ላይ የማንነት ጥያቄ የሚነሳባቸው ቦታዎች ላይ ወልቃይትን ጨምሮ አላማጣና ራያ ያው የተመለሱበት ሁኔታ ነው ያለው። በሀይልም ቢሆን በውዴታም ቢሆን በግዴታ ተመልሷል። ውልቃይት አካባቢ እነ ኮሎኔል ዘውዱ እንኳን አይመለስም አላሉ። ትክክለኛ ተፈናቃይ እኛ እንዳይመለስ አልከለከልንም ነው ያሉ። ቤቱን ዘግቶ የተፈናቀለ ሰው ይመለስ ነው ያሉ። ነገር ግን እነ ጌታቸው ረዳ ትላንትና የሰሩትን ሴራ ዛሬ ሲያጋልጡ በተፈናቃይ ስም ታጣቂዎችን መልሰናል እያለ ይገኛል። እንደዚህ አይነቱ አሻጥር እና ሴራዎች አንዳንድ ቦታዎች ላይ የሚከናወኑ ከሆነ ለሌላው ማህበረሰብ እንደገና እንዲፈናቀሉ ነው የሚያደርጋቸው ማለት ነው። ተፈናቃይን መለስን ስሉ ነባሩ እንዲፈናቀል የሚያደርግ ነው ማለት ነው። የታጠቀን ሰው በህብረተሰብ ውስጥ ማስገባት ይህንን ታሪክ እውነት ለማድረግ በደርግ ጊዜ ብሔራዊ ውትድርና ለመሸሽ ወንዶች ሴቶች ውስጥ ቀሚስ ለብሰው የተደበቁበት ሁኔታ ነው ያለው። እንደዛ አይነት ተመሳሳይ ሴት ነን ብሎ ወንድ ሲደበቅ ተፈናቃይነን ብሎ ደግሞ ታጣቂ እስከ እንትጥቁ ሲገባ ለሌላው ጠንቅ ነው የሚሆነው ማለት። ስለዚህ ቢታሰብበትና ቢስተካከልና ቢታረም መልካም ይመስለኛል። እንዲሁ በደፈና እንዲህ አድርገናል እያሉ የሚያስጨበጭቡት የፓርላማ ጭብጨባ ትንሽ ግራ የሚያጋባ ሆኖ ስላገኘ ነው። ቀነስን ስሉ እንዴት አድርጎን የቀነሱ? አስሮ ነው ገለው ነው ወይስ አካባቢውን የጸጥታ ሁኔታ አስከብሮ ወደ ሰፈራቸው እንዲመለሱ ያደረጉት? ባለፈው ጊዜ ወደ ወለጋ የተፈናቀሉት ይመለሱ ተብሎ ምንም ነገር ሳይስተካከል ቤታቸው የተቃጠለባቸው ቆርቆሮ፣ የተነቀለ ሳር ቤቶቹ የተቃጠሉ ምንም አይነት ነገር ሳይደረግ ከመጠላጣቢያ ወስዶ ሌላ መጠላጣቢያ ነው ያስቀምጡ። ምናልባት አሁን ተፈናቃዮቹ ነበሩበት የተባለው መጠላጣቢያ ከተለያዩ ዓለም ሀገራት ቤተሰቦቻቸውን ለመጠየቅ በሚመጡበት ጊዜ ይህን አጋጣሚ ተጠቅሞ ሻይ ቡናም አስርም ሃያም እየወረወሩላቸው ይመለሱ ነበር። ቪዲዮ እየቀረሱ ፎቶ እየቀረሱ ሲመለሱ ያ ምስጥር ስለተጋለጠባቸው፣ እነዚህ ተፈናቃዮች ግን ወለጋን የሚያክል ሰው የሚሞትበትና ደም የሚፈስበት ቦታ ሲወስዱ ማንም ሰው ደፍሮ እዛ አይሄድም ተብሎ ከተፈናቃይ ካምብ ወደ ተፈናቃይ ካምብ ነው ቦታ ይቀየሩ ማለት ነው። ሌላ ምንም የመጣ ነገር የለም። እዛ ካምብ ላይም ጥቃት ሲደርስባቸው ተመልሶ በሌሊት እየሸሹ አባይ ወንዝን ሳይበላቸው ግማሾ የተበሉ አሉ። ተመልሶ ደብረ ብርሃን ካምብ ይገቡ አሉ። እንደዚህ አይነት ሴራ እና እንደዚህ አይነት አሻጥር ነው ያለው በተፈናቃይ ላይ ጎበዝ ነገ ሞት አለብን ቤተሰብ አለን ልጆች አሉን እህት አለን እናት አለን በተለይ ሴት ልጆች ላይ ልጆች ያላቸው የሚያጠቡ ህፃናት ያሉ ነፍሰ ጡር እናቶች እንዲህ አይነት ችግር እየደረሰባቸው ይገኛል አሁንም አማራ ክልል ላይ የተለያዩ መጠላጣቢያዎች ድንኳናቸው በፀሐይና በዝናብ ተበጣጥሶ መጪው ክረምት እንዴት እንደሚያሳልፉ ድምፃቸውን እያሰሙ ይገኛሉ ድምጻቸውን እያሰሙ ይገኛሉ። ስለዚህ ድምፅ ልንወድላቸው ያስፈልጋል። በሌላ መረጃ ቢመከር ቢዘከር መብት ሊያገኝ ያልቻለው የእርስ በርስ ገመድ ጉተታ አሁንም በአማራ ክልል ቀጥሏል። ይህ ገመድ ጉተታ በገንዘብ እንግዲህ በምስር ወጥም የተሸወዱ በርካቶች ይገኙበታል በስልጣን እንደዚሁ በተመሳሳይ አንደኛው አንደኛው ላይ መተኮስ አንደኛ አንደኛውን የማንቋሸሽ አንዱ ለአንዱ ስጋት የመሆን ተጠናክሮ የቀጠለበት ሁኔታ ነው ያለው። ሰሞኑን እንግዲህ ፋኖ ከጀርባት ተመቷል የሚል መረጃ ወጥቷል። በዚህ መረጃ ረገድም በዛ ወገን ነን የሚሉት ደግሞ መግለጫ የወጡበት ሁኔታ ነው ያለው። ሁለቱም የአማራ ፋኖች ናቸው ባለመግባባት አንደኛው ወደዚህኛው ድንበር አንደኛው ወደዚህኛው ድንበር የሚል ስም የመስጠት፣ እኔ ይህንን ለመናገር በጣም ያሳፍረኛል። እውነት ለመናገር ከሆነ ከመከፋፈላቸው አልፎ ተርፎ ከመገዳደላቸውም ደግሞ አልፎ ተርፎ አንደኛው ከአማራ ጠላት ጋር እየሰራ ነው፣ አብሮ የሰሩትን ፋኖ መሆኑን ራሳቸው እያረጋገጡ፣ ጠላት ነው ካሉት ከብልጽግና ገዳይ ጋር እየታገሉ የሚገኙትን እነሱም መልሶ እንደ ጠላት ፋኖ ራሱ እርስ በርስ እንደ ጠላት እየተያየ አንዱ አንዱ ላይ መግለጫ የሚሰጥበት ሁኔታን የተመለከትኩበት ሁኔታ ነው ያለው። ይሄ አያሳፍርም ወይ? ይሄ ገመድ ጉታታ እስከ መቼ የአማራን ሕዝብ በትትክ ትግል አሸናፊ ሊያደርገው ይችላል ብላችሁ ታስባላችሁ? አንደኛው ለአንደኛው ስጋት ሆኖ የጋራ ጠላት የሆነ እያለ በጋራ ጠላት ላይ በጋራ መስራት ሲገባቸው አንዱ አንዱን በመምታት ከዛም በኋላ ደግሞ አንደኛው በአንደኛ ላይ አንዱን እያጣጣለ መግለጫ ማውጣት። አርበኛ እስክንድር ነጋ በዚህ ሰሞኑን በተደረጉ ጉዳዮች መግለጫ የሰጠበት ሁኔታ ነው ያለው። እዛ መግለጫ ላይ ፋኖችን በምን አይነት መልክ እንደገለጻቸው በጣም ገርሞኛል። አሰማቸዋለሁ፣ ሰምተን እንመለሳለን። አርበኛ እስክንድር ምንድን ነው እያለ ያለው? በትክክል እንድትሰሙ እናስትልኝ የአማራ ፋኖ የትግል ምልክት የሆነው የድርጅታችን ስራ አስፈጻሚ አመራር እና የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ተቀዳሚ ምክትል አዛዥ የጦሩ ፊት አውራሪ አርበኛ ከፍ ያለው ደሴ በዓላማ ቢሶች ከጀርባው ተወቅቶ በመስዋዕቱ የተሰማኝን መሪር ሐዘን መግለጽ እወዳለሁ። ላለፉት ዘጠኝ ወራት አንድ አማራ አቀፍ ድርጅት ለመመስረት የተቸገሩ የተወሰኑ ግለሰብ አመራሮች ከተመሰረተው አማራ አቀፍ ድርጅታችን ጋር በቅንነት አብሮ ከመስራት ወይንም አማራጭ ሀሳብ የያዘ ድርጅት ከመመስረት ይልቅ እዚህ ላይ አንድ የአማራ አቀፍ መመስረት የተሳናቸው ነው የምለው አርበኛ እስክንድር እሱ ማን ነው? እሱ ማን ሆኖ ነው? እሱ መስርቷል ወይ? ይሄ ነው ትልቁ ነገር የሚያስጠላው። እስክንድር ነጋም ለአማራ ሕዝብ ትግል ነው ጫካ የገባው እያለ ይገኛል። ሌሎችም ለአማራ ሕዝብ ትግል ጫካ ከገቡ አንዱ አንዱን ከፍ ዝቅ የሚያደርግበት አግባብነት አለው ወይ? ነው ቀጥል። እስክንድር ለአማራ ሕዝብ አንድያ የሆነውን ድርጅታችንን ለማፍረስ እንቁ መሪዎቻችንና ታጋዮቻችንን ለመምታት ቃታ ስበዋል። በሚያሳፍር መልኩ ደግሞ ወልቃይትና ራያም በኃይል እናስመልሳለን ከሚሉ ጽንፈኞች ጋር እንደሚሰሩ በአደባባይ ከመናገራቸውም ባሻገር ከጽንፈኞቹ ተልቁ የጎጃም ፋኖች አሁን ባለው አስተላለፍ ሴጣንን ብመጣ አብርን ሰርተን የአማራን ህዝብ የሚጨፈጭፈውን ሀይል አብረን እናስወግዳለን ብሎ የተናገሩትን ወልቃይትን ከሚወስደው ሀይል ጋር አብረን እንሰራለን ብሏል ነው እስክንድር ነጋ። ተመልከቱ። ይህንን ነው እኔ እንትን እያልኩ ያለው። ሰው ለምን ሰው እንኳን ተገደለ እያልኩ አይደለም። ተልኮ እና የጦር ቁሳቁሶች የተቀበሉ ጦር እስከ ማዝመት መድረሳቸውን በአደጋ ቀጠና ውስጥ የሚገኙት የወልቃይትና ራያ ነዋሪዎች እንዲሁም መላው የአማራና የኢትዮጵያ ሕዝብ ልብ እንዲልልን እንወዳለን። የአማራው የህልውና ትግል ሊያጣው አይተኬ ጀግና አርበኛ ከፍ ያለው ደሴ በታሪክ ማህደር ስሙን በወርቅ ቀለም የጻፈ በመሆኑ በትግል ፍሬዎቹና በህዝቡ ህሊና ህያው ሆኖ ይኖራል አደራ ጥሎብን ስላለፈም ትግሉ ተጠናክሮ ይቀጥላል ታጋይ ይሞታል እንጂ ትግል አይሞትም ክብር ለሰማዕቶቻችን ድል ለአማራ ፋኑና ለድርጅቱ አፋሃድ ድል ለአማራ ህዝብ ድል ለኢትዮጵያ ህዝብ አመሰግናለሁ አድማጮቻችን ተመልካቾቻችን እንግዲህ አርበኛ ከፍ ያሉ መሞት አልነበረበትም በሰሜኑ ጦርነት ወቅት በጋሻና ግንባር ከፍተኛ ድል ሲያስመዘግብ የነበረው ምሽጎችን ሲሰባብር የነበረው ጀግና እንደነበር እና ከመከላከያ ሰራዊት ጎንም ተሰልፎ ብዙ አስተዋጽኦ ያደረገ ወጣት ነው። በፋኖች መካከል አለመግባባቶች ተፈጥሮ አሁን እነሱ እንደምሉት ግልጽ ባይሆንም ግልጽ ባይሆንም አንደኛው ፋኖ አንደኛው ላይ ስጋት የሆነበት አይነት ሁኔታ ነው ያለው። አሁንም አርበኛ እስክንድር ነጋ መግለጫ ነው ብሎ ያወጣው ያዘን መግለጫ ጉዳዩን የሚያባብስ ነው እንጂ ጉዳዩን ወደ መርገብና ወደ አንድነት የመምጣት አይነት ነገር ነው ወይ? ነጌ ደግሞ ሌላው አንዱን እንደዚሁ እየተበቀለ አንዱን እንደዚሁ እየተበቀለ ገመድ ጉተታው እዛው ፋኖች መካከል ሲሆን የአማራ ሕዝብ ትግል ወዴት ይሄዳል የሚለውን ትልቅ ግንዛቤ ውስጥ መግባት አለበት። ሌላው አድማጮቻችን፣ አብይ አህመድ ካቢኔዎቻቸውን ሰብስቧል። በዚህ ካቢኔ ውስጥም እንግዲህ አቶ ጌታቸው ረዳ ስልጣን መቀበሉን ያረጋገጥበትና እንደተገኘም ተገልጿል። እንግዲህ ወደ ከፍታ እየበረረ የሚል ፕሮፓጋንዳዎችም የቀጠሉበት ሁኔታ ነው ያለው። ጌታቸው ረዳም እንግዲህ ቀጄላ መርዳሳ፣ በለጠ ሞላ፣ ለገሰ ቱሉን የተቀላቀለበት ሁኔታ ነው ያለው። በግልጽ በሌላ መረጃ የአየር ወለድ እና የኮማንዶ አዛዥ ጀረናር ሹማ አብደታ በደፈጣና በሽምቅ ውጊያ የደረሰውን ኪሳራ ሪፖርት አድርጓል። ፋኖ በርካታ ድሎችን በገደምዳሜም ቢሆን እንዳስመዘገበ እየተረዳን ያለንበት ሁኔታ ነው ያለው። ለገሰ ቱሉ ፋኖ ኃይሎች በባህር ዳር ቦምብ አፈንድቶብናል ብሏል። አቶ ለገሰ ቱሉ በሀገሪቱ ሰላም አስፍነናል ካሉ በኋላ ነው እንግዲህ ቦምብ ይፈነዳብን ብለው መሬት ላይ ያለውን እውነታ የተናገሩት። አቶ ለገሰ ብራቃት ላይ፣ ማራዊ ላይ፣ ቋራ ላይ የተጨፈጨፉትን ንጹሐን ማስታወስ አልፈለጉም። አንፃራዊ ሰላም በክልሉ ላይ አምጥተናል የሚል ብቻ ከበረው መምታት ነው የተያዙት። በሌላ መረጃ በከሚሴ ዙሪያ ኦነግና የፋኖ ኃይሎች ታይቷል በመባሉ ውጥረት ይነቅሷል። ከዛሬ ሰባት ሰዓት ጀምሮ እንግዲህ ባጃጅና ሞተር ሳይክል እንቅስቃሴ እንዳይደረግ እየተባለ ይገኛል። አድማጮቻችን፣ ተመልካቾቻችን አጫጭር መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መርሃ ግብር እንገናኛለን። መልካም ጊዜ እንደሆነላችሁ እመኛለሁ። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙን እንድትከታተሉ በአክብሮት ጠይቃለሁ። መልካም